የተሰጠ ኃላፊነት ያለብህ ግዴታ የሚጠበቅብህም ስራ ዲቱ ኤንድ ሬስፖንሲቢሊቲ አይደለም፣ ሚስትህን ማስደሰት ሚስትህን ማስደሰት በራሱ ጽድቅን አይሰራም። ይልቁንስ የመጣህበትን የተፈጠርክለትን ዓላማ ለይ እንጂ። ይህ ማለት ግን ሚስትህን አሳዝናት፣ አስከፋት፣ አስቀይማት ማለት ነው? አይደለም። እስኪ ስለ እነዚህ ነገሮች እናውራ። ከዛ በፊት ግን እንደተለመደው የወጌ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጅ ስታጥብበት የነበረ ሳሙና ነው። ኤድብል ከሆኑ ለምግብነት የሚሉ ዘይቶችን ብቻ ተጠቅሚ ያዘጋጀዋሉ። ይህን ሳሙና ስናዘጋጀው ፋንሲ እንዲሆን፣ ያም ማለት እንዲወደድ በማለት የተለያዩ ኬሚካሎችን አረፋ ማውጫ፣ ማድረቂያ፣ ረጅም ጊዜ እንዲያገለግል ሼልፍ ላይፍ ላይ እንዲቆይ፣ እንዲሁም ደግሞ ብርካት እንዲኖረው ብለን የምንጨምርባቸው ሌላ በአድ ኬሚካሎች የሉበትም። እነዛን በማስቀረታችን ቆዳችን ላይ፣ ጸጉራችን ላይ ሊደርስ ይችል የነበረውን መሰነጣጠቅ፣ መንጣት፣ መገርጣት ማስቀረት ይችለናል። ስለዚህም ይህንን ሳሙና በዚህ ሳሙና ስታጠብ ቆዳችን ጸጉራችን ተፈጥሯዊ ወዙን በቀላሉ በፍጥነት እንዲመልስ ራሱን ሞይስቸራይዝ እንዲያደርግ እድል ሰጠነዋል ማለት ነው። በ175 ግራም ተዘጋጅቷል። 300 ብር ይሸጣል። የምታገኝበትን አድራሻ የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥልሃለሁ። በዛ አድራሻ አማካኝነት ጉግል ማፕ ላይ ሰርች በማድረግ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። የዮጊ የገላ ሳሙና ብትላቸው ይህንን በ175 ግራም ያዘጋጅነውን ሳሙና በ300 ብር ይሸጡልሃል። እኛ እንዳገኘንበት ጥቅም አንተም ታገኝበታለህ። ከዛ ባሻገር ግን ይህን ሳሙና ስትገዛ ለውዳጅ ዘመዶችን ስታበረክት በዚህ በአባወራ ዩቲዩብ ቻናል ትውልዳችን ላይ በተለይም ደግሞ ሆን ተብሎ ወንዶቻችንን ለማለጭ የሚሰራውን ስራ በመቀልበሱ ደረጃ ታግዘናለህ፣ ትተባበራለህ ማለት ነው። እንግዲህ መልካም ትብብር እንዳለው ነው። ጀግናው፣ እንዴት አለህ? እንግዲህ ዛሬም ተመሳሳይ ቪዲዮዎችን ማዘጋጀችን ቀጥዬበታለሁ። የዛሬው ቪዲዮ ሰሞኑን ከቀረቡልኝ ጥያቄዎች የተነሳ በውስጥ መስመር በቴሌግራም ጥያቄዎች የተነሳ ለማብራራት ያመጣሁት ነው። ይኸው ምንድን ነው፣ ከዚህ በፊት የሰራኋቸው ቪዲዮዎች ላይ አስተውለህ ከሆነ የመጣበት ዓላማ ሴት አይደለችም ወይ ደግሞ የተፈጠርከው ለሴት አይደለም፣ ለሚስት አይደለም፣ የምትኖርለት ዓላማ ሚስት አይደለችም። ከእንደዚህ ጋር ተያያዥ ነገሮችን አንስቼ ቪዲዮ ሰርቻለሁ። እንዲሁም ደግሞ በሌሎች ቪዲዮች ውስጥም ይህንኑ ጉዳይ አንስቼ ይሆናል። ከዚህ የተነሳ ታዲያ ተደጋጋሚ ጥያቄዎች እየመጡ ነው። ምን ለማለት ፈልግህ ነው? እንደዚህ ስትል፣ እንደዛ ስትል ይህንን ብታብራራው ይህን ብታብራራው የሚለው ነገር ያው ለተለያዩ ሰዎች በቴሌግራም መመለሱ አድካሚ ይሆናል። የቻልኩትን ያክል ለመመለስ ሞክሬያለሁ። ግን አይ ቲንክ ራሱን የቻለ ቪዲዮ ብሰራበት የተሻለ ይሆናል በሚል ነው የመጣሁት። አንድ ነገር እንድታስተውል ፈልጋለሁ። እሱም ምንድን ነው የተፈጠርከው ለሴት አለ መሆኑን እንድታቀ ፈልጋሉ ለሚስት አለመሆኑን እንድታቀ ፈልጋሉ። አልፎ ተርፎ ለልጆችም አይደለም ለሚስትም ለልጆችም አይደለም የተፈጠርከው። አንተ ለእግዚአብሔር ክብር ተፈጥረሃል። አንተ የእግዚአብሔር የክብሩ ምልክት ነህ። ስለዚህ ለአንድ ዓላማ ለሚፈልገው ዓላማ ፈጥሯል። ያንን የፈለገበትን ዓላማ አንተ ፈልግ። በህይወት ውስጥ በተለያዩ ውጣ ውረዶች እነዛን ዓላማዎች ታገኛቸውናል። ማለት በተለያየ እድሜ ክልል ላይ የሚኖር ግብ ይኖራል። እንደዛውም ደግሞ የምታስቀምጣቸው ዓላማዎች ይኖ እነዛ ዓላማዎች የተፈጠር ክልላቸው መሆናቸውን ፈልገው እወቅ። ትክክለኛ የህይወት እረፍት የምታገኘው እርካታ የምታገኘው እነዛን ዓላማዎች ለማሳካት በምታደርገው ጥረት፣ በዛም ደግሞ አባትህን ደስ በማሰኘት ያንተም ደስታ ሲፈጸም ይሆናል። አለበለዚያ ግን እዚህ ምድር ላይ ያለ የማንኛውንም ሰው ሆነ ያንተንም የስጋዊ ፍላጎት ለማርካት ለማስደሰት ራስክን ደስ ለማሰኘት በስጋዊ በዓለማዊ ጉዳይ ራስን ደስ ለማሰኘት በሚል ራስክን ማስደሰት አትችልም። እነዚያንም ሰዎች ማስደሰት አትችልም። ሁኤቨር ዴአር ሚስትም ልትሆን ትችላል፣ ልጆችም ሊሆን ይችላሉ፣ እናትና አባትም ሊሆን ይችላሉ። ልታስደሰታቸው አትችልም። ምክንያቱም ከተፈጠርክለት ዓላማ የሳተ ዓላማ ብለህ ስለ ያስክ ማለት ነው። ስለዚህ በሚስትም ደረጃ ስናነሳ ይኸው ነው ያው አሁን ላይ ባለው ሚዲያ መገናኛ ብዙሃን፣ ሶሻል ሚዲያው፣ ዘፈኑ፣ ፊልሙ በጣም ተቀሎ ጳብሶ የተነገረን የተነገረ ነገር አለው። ከላንቺ አልኖርም ላንቺ ነው ምኖረው ህይወቴ ላንቺ ነው ህይወቴ ላንቺ ነው ኑሮዬ ላንቺ ነው ገለመኔ ለእሷም ለልጆችም እየተባለ ይዘፈናል። በተለይ ደግሞ ለሴቷ በጣም ይዘፈናል፣ በጣም በሚያሳዝን ደረጃ። ታዲያ እነዚህ ነገሮች እነዛ የንግድ ቦታ የሆኑት ዓለም ላይ ያሉት ዘፈንና ፊልሙ ላይ ብቻ ነበር የምናያቸው። አሁን ግን መንፈሳዊ ተቋማት ውስጥ ራሱ ገብተው የትዳሩ አንዱ ዓላማ ይሄ እንደሆነ ለእሷ መኖር እንዳለበት ዓላማውን ለእሷ መሰዋት እንዳለበት እሷን ማስደሰት እንዳለበት እሷን መስማት እንዳለበት ይሄ ነገር በተደጋጋሚ እየተወራ መጥቷል፣ ወይም እየተወራ ነው። ላይክ ምንም ኤፌክት እንደሌለው ላታስተውሉት ትችላላችሁ ለጊዜው ግን፣ ቀስ እያለ የዋለ እያደረ ስር እየሰደደ ሲመጣ ትውልዳችን በተለይም ወንዱ የተፈጠረለትን ዓላማ ረስቶ ሴቷን አምላኪ መሆኑ አይቀርም። ሴቷ ጣዖት እንደምትሆንበት አይቀርም መሆኑ አይቀርም በልብ ውስጥ እሷን ጣዖት አድርጎ ማስቀመጡ አይቀርም። ምክንያቱም እሷን ማስደሰት ያስቀድማል። እሷን ደስ ማሰኘት ደስታዊ ነው ብሎ ያስባል። እሷን ማስከፋትም ደግሞ ተገቢ አይደለም ብሎ ያስባል። እነዚህ ነገሮች ስሰሟቸው እና ምን ችግር አለው ልትሉ ትችላላችሁ። በጣም ችግር አለባቸው። ምክንያቱም እኛ የተፈጠርነው እኛ የምናስቀድመው እዚህ ምድር ላይ የመጣ ነው። በተለይ እንደ ወንድ የትኛውም መከራ ቢመጣ መከራዎችን ሳንፈራ ችግሮችን ሳንፈራ አደጋዎችን ሳንፈራ ስጋቶችን ሳንሻሻቸው፣ ነገር ግን እውነትን፣ ጽድቅን፣ ፍትህን ስለመፈጸም እንኖራለን። እነዚህን ነገሮች ስናደርግ ማንን ያስከፋል? ማንን ያስደስታል? we don't care። ሰዎች ስለተደሰቱ ሰዎች ስለተደሰቱ እነዚህን አብዝተን ልንሰራ፣ ሰዎች ሲከፉ እነዚህን ልንተዋቸው ነው? በጭራሽ አይደለም። ስለዚህ እነዚህን ጉዳዮች እነዚህን ዓላማ ብለን የምንይዛቸውን ነገሮች በተለያየ የህይወት መስኩ ውስጥ ልንገባ እንችላለን። በዋነኛነት ግን እነዚህን ዓላማ ብለን የምንይዛቸውን ነገሮች ወደ መፈጸሙ ወደ መተግበሩ ስንሄድ በህይወታችን የምታግዘንን ሴት ወደ ህይወታችን እናመጣለን። ከእሷም ልጆች እንወልዳለን። ያኑ ከአባታችን የተቀበለውን ህግና ስርዓቱን ዓላማ ብለን የምንኖርለትን እውነትና ጽድቁን እናወርሳቸዋለን። እንዲኖሩ ግድ እንላቸዋለን እንለማመጣቸዋለን እንመክራቸዋለን። ቀስ ብለን አስተባብለን እንሰጣቸዋለን ነው አይደለም፣ ግድ ነው የምንላቸው፣ በዚህ መንገድ ሂዱ፣ ከዚህ መንገድ ፈቀቅ እንዳትሉ። ያንን ስንላቸው በአፋችን ብቻ አይደለም፣ እኛ በተግባር በመኖር በማሳየት እንጂ። እናውቃለን፣ ያው በጊዜያችን አጉል ጊዜ ላይ ወድቀናል። ወዳደር ልሂቃን አሉ፣ የማይኖሩትን ህይወት የሚያስተምሩ። እንዲሁም ደግሞ እሱ የዚህ ቪዲዮ ጉዳይ አይደለም በሌላ ቪዲዮ መለስበታለሁ። ኤንዌስ ግን ምንድነው የፈለኩት እኛ ልጆቻችንን ግድ የምንላቸው ስለ እውነት ስለ ጽድቅ እንዲኖሩ ስለ ፍትህ እንዲቆሙ ግድ የምንላቸው በህይወት በተግባር በማሳየት ነው። አንደ በታችን አይናገራቸውም እያልኩኝ አይደለም፣ እንናገራቸዋለን። ነገር ግን በይበልጥ ግን በህይወት በተግባር በማሳየት እኛ እናሳያቸዋለን። እነሱ ካሳየናቸው ከዛ የህግ መስመር የስርዓት መስመር ፈቀቅ አይሉም። ትንሽ ጊዜ ላይ ልጅነት በስሜታቸው በተለያየ ጊዜ በሚገጥማቸው ፈተና ከመስመር ሊወጡ ይችላሉ፣ ተመልሰው ግን ይገባሉ። ከመስመር ሊወጡ ይችላሉ፣ ተመልሰው ደግሞ ይገባሉ። ዋናውን ያንን መንገዳቸውን አይለቁትም፣ ፕሪንስፕላቸውን መርሃቸውን አይለቁትም። ቢወጡ እንኳን ለቀቁት የሚባል አይደለም። ተሳስተው አዳልጧቸው ላይክ ከመፈተን የተነሳ በተለያየ ጊዜ ከሚመጣ ፈተና የተነሳ ከመስመር ሊስቱ ይችላሉ። የሚሰቱበት የተወሰነ ጊዜ ይኖራቸዋል፣ ተመልሰው ደግሞ ወደዛ መስመር ይመጣሉ። ስለዚህ በህይወት ስትኖር ማስተዋል ያለብህ ነገር ይህንን መረመርሳት መርሳት የለብህም የተፈጠርክለትን ዓላማ መፈለጉን ለዛ ዓላማ መኖሩን ለዛ ዓላማ ደግሞ የሚከፈለውን ዋጋ መክፈሉን። ይህንን መጨከል መቻል አለብህ። ይህን ማወቅ መቻል አለብህ። ዋንስ ይህንን ካወቅ ለዛ ዓላማ ስትኖር ወደ ህይወት የምታመጣትን ሴት ወደህ ኮነ የምታመጣት አንተ መስዋዕት ራስ ግን መስዋዕት እያደረግ በዛ መስዋዕትነት እሷንም ጭምር ልታኖራት ልጆቹንም ጭምር ልታኖራቸው እኮ ነው የምታመጣት፣ እሷንም ልጆቹንም የምታመጣቸው። ያ ማለት ግን ገና ለገና እሷን አምጥተሃታልና ገና ለገና እሷን አምጥተሃታልና የእሷ ደስታም ሆነ የእሷ ሀዘን የአንተ ኃላፊነት ነው ማለት አይደለም። አንተ እሷንም የማስደሰት እሷንም የማሳዘን ኃላፊነት የለብህም። የአንተ ኃላፊነት ዲዩቲ ኤንድ ሬስፖንሲቢሊቲ ነግሬ ያለው ያ ከዓላማ ጋር የተገናኘ ነው። ከዛ ባሻገር ግን ለእሷም ሆነ ለልጆች የሚያስፈልጋቸውን ነገር ታደርግላቸዋለህ። ልክ እንደዛ ሁሉ አንተም ከነሱ የምትፈልገውን ነገር እንደምታገኘው ሁሉ ማለት ነው። እነዛን የሚያስፈልጋቸውን ነገሮች በምታደርግበት ጊዜ ግን እሷ ደስተኛ ልትሆንም ትችላለች፣ ደስተኛ ላትሆንም ትችላለች። እነዚህም ከይንድ ኦፍ ተነጋግሮ መፈታት የሚችሉት ተነጋግራችሁ መፍታት የሚችሉትን ተነጋግራችሁ ትፈታላችሁ። ከዛ ባሻገር ግን ከዛ ባሻገር ግን እሷ ደስተኛ ያልሆነችበት ጉዳይ የአንተ ኃላፊነት አይደለም አይሁንም። ምክንያቱም የአንተ ኃላፊነት ነው ከተባለ እሷ በብዙ ነገር ደስተኛ ላትሆን ትችላለች። እነዛ ከአንተ ግዴታ ጋር ከአንተ ሚና ጋር ምንም የሚያገናኛቸው ደግሞ ሊኖር አይችልም ወይም ደግሞ አይኖርም። የአንተ ኃላፊነት ነው ከተባለ ደግሞ እነዛን እሷን ደስ ያሰኛሉ የምትላቸውን ወይም ደግሞ እሷ ደስ ያሰኙኛል የምትላቸውን ነገሮች፣ ወይም ደግሞ አንተ ደስ ያሰኛታል ብለህ የምታስባቸውን ነገሮች ለማድረግ ትቸኩላለህ ማለት ነው። ትፋጠናለህ ማለት ነው። ወይም ደግሞ ታስቀድማቸዋለህ ማለት ነው። ግን አጠቃላይ ሕይወትህ በምን ዙሪያ ይሽከረከራል? እሷን ደስ በማሰኘ ዙሪያ ይሽከረከራል ማለት ነው። እሷ ባስከፋት ቁጥር እሷን ደስ የሚያሰኛትን ነገር እያበዛ ለመስራት ትሞክራለህ ማለት ነው። ይህ ፍጹም ስህተት ነው። ይህንን በተለይ አሁን ላይ ያሉ የቅድመ ጋብቻ አስተማሪዎች፣ የጋብቻ አስተማሪዎች፣ የትዳር አስተማሪዎች የሚመክሩት የተሳሳተ መንገድ ነው። ሆን ተብሎ የሚደረግ እንደሚደረግ እኔ እጠረጥራለሁ። ካይንዶ በተማር ዝም ብሎ በስጋት ምናምን አደለም። ምክንያቱም ትውልዱ በተለይም ደግሞ ከትውልዱ ወንዱ በዛ በጋብቻ ውስጥ አባቱ ለሰጠው ኃላፊነትና ሚና ግዴታ እንዳይወድቅ እንዳይነሳ ከሱ ይልቅ ከሱ ይልቅ ሚናና ግዴታው የሚስቱ ደስታ እንዲሆን የሚያስተምሩት ሰዎች እሱ የሚስቱን ደስታ በማሳካት ለማሳካት በዳከረ ቁጥር ሌላውን ነገር እንደሚተው፣ የተፈጠረለትን ዓላማ እንደሚረሳው፣ ከአባቱ ጋር እንደሚራራቅ፣ ከአባቱ ጋር እንደሚቆራረጥ፣ እሷ የሕይወቱ ማዕከል እንደምትሆን፣ ጣዖት እንደምትሆንበት ያውቃሉ። ለጊዜው ግን ፍቅር እንደዛ ነው እያሉ ይነግሩናል። ፍቅር እንደዛ ነው። አንተ ዓላማህን ለእሷ ዓላማ ስትሰዋላት ነው። ለእሷ ደስታ ስትኖር ነው። እሷን ደስ ስታሰኛት ነው። እሷ ደስተኛ ካልሆነች አንተ ምን ሕይወት አለ? እሷ ደስተኛ መሆን አለባት። እሷን ደስተኛ ማድረግ ደግሞ ያንተ ኃላፊነት ነው። ይህንን ሲነግሩን በፍቅር አሳበው ነው። እውነት ይመስላል ስንሰማው፣ ግን አይደለም። ጠላትም ይህንን ያውቃል። ሆዳደር ነጋዴዎችም፣ የትዳር መካሪና አማካሪ ነን ባዮችም ይህንን ያውቃሉ። ከትውልዱ ወንዱ ሴቷን ለማስደሰት በሚዳክርበት ሕይወት የአባቱን ፈቃድ መፈጸም የማይችል ሆዳደር አስመሳይ ነጋዴ እንደሚሆን ያውቃሉ። ተስዋይ እኮ አሁን ላይ የምናየው ነገር እየተፈጠረ ያለው እውነት ከአንደበታቸው ሊዘንብ፣ ልንሰማ፣ ሊናገሩት ልንሰማ የሚገባቸው ሰዎች ጋር ስትሄዱ እውነትን አታገኟትም። ከየት ተወለዱ? ከየት ተገኙ? እነዛ ሰዎች እነዛ ዘራቸው ከየት ነው የመጣው እንደዚህ በተለይ ደግሞ ይሄ ኒዮ ማርክስ የሆኑ አፍቃሬ ማርክሳውያን ያመጡት ተረት ተረት ሴቷን ያማከለ ኑሮ ወንዱን ከተፈጠረለት ዓላማ እንዲርቅ አድርጎታል አባቱ ከሰጠው ስጦታ አባቱ ከለየለት ሚና እንዲርቅ አድርጎታል ስለዚህ የምናየው ነገር ነው አብዛኛው ቤተሰብ ጋር ሂዱ ሚስቱን ማስደሰት ትልቁ ዓላማው ነው ሰውየው ሚስቱን ለማስደሰት የማይቆፍረው ድንጋይ የማይቆፍረው ጉርጓድ የለም የማይፈነቅለው ድንጋይ የለም ነገር ግን ያ ሚስቱን የሚያስደስትበት ነገር መንገድ ሂደት መጨረሻው መጀመሪያውም የአባቱ ፈቃድ ይፈጸምበታል ወይ? አባቱ እሱን የጠራለት ዓላማ ከዛ ጋር ምኑ ይገናዘባል ብላችሁ ብትጠይቁ ግን ምንም። ጊዜውን ያባክላል፣ ገንዘቡን ያባክናል፣ ጉልበቱን ያባክናል፣ እውቀቱን ያባክናል። ስጦታውን፣ የተሰጠውን ስጦታ ለሌላ ለተፈጠረለት ዓላማ የተሰጠውን ስጦታ ለዚህ ጉዳይ ያባክናል። ከሷ የሚያገኛቸው ልጆችም እንደዚህ ሆኖ ይወለዳሉ፣ እንደዚሁ ሆኖ ያድጋሉ እንደዚሁ ሆነው ማስትሬት እና ዶክትሬት ይዘው ሊቅና ሊቃውንት ተብሎ ቦታ ስልጣን ላይ ይቀመጣሉ። ዜን እንደዚሁ አይነት ኑሮ ይኖራሉ። ከአባታቸው ዓላማ ጋር አባታቸው እነሱን ከፈጠረለት ዓላማ ጋር የማይገናዘብ ህይወትን ይኖራሉ። ብኩን ህይወትን ይኖራሉ። ሴትን አንተ በምትሰጣት ልክ ልታስደሰታት አትችልም። አትችልም። ምክንያቱም መደሰት እና ለመደሰት እሷ ጋር ነው ያለው አንተ በምንሰጣት ነገር ላይ ተመረኮዘ አይደለም። አንተ የፈለግከውን ነገር ሰጥታት መደሰት ካልፈለገች አትደሰትም። ወይም ደግሞ መደሰትን አስቀድሙ ካልተለማመደች፣ ባላት ባገኘችው ነገር መደሰትን ካልተለማመደች፣ ምንም ብታደረግላት አታስደስታት። እመነኝ እመነኝ። ማለት እኔን እንድታምነኝ ፈልጌ አይደለም። ሂድና የሰዎችን ህይወት ታሪክ ተማርበት። ይሄንን ቃል ስላልኩ ብቻ አይደለም። ሂድና ምርምረው ተማርበት። ከራስ ህይወትም ተማር፣ ከሌሎችም ትዳር ተማር። ሰዎችን ዝም ብለህ ከመክሰስ ማለት እሷ ጥፋተኛ ነች፣ እሱ ጥፋተኛ ነው፣ እሱ ጥፋተኛ ብሎ ከመክሰስ ከነዚህ ሰዎች ህይወት ምን እማራለሁ ብለህ ተመርምረው። ኢስናት አባውት ዳ አማውንት ዳ ማግኒቲዩድ አንተ ለሷ ያስደስታታል ብለህ የምታቀርበው አይደለም። እሷንም የሚያስደስታት አማውንቱ መጠኑ፣ ብዛቱ፣ ጥራቱ ሌላም ሌላም ነገር በለው ያ አይደለም የሚያስደስታት እሷ በዚህ ነገር ደስተኛ መሆን አለብኝ፣ ደስተኛ ልሆን ይገባል፣ ደስተኛ ነኝ ብላ እስካልተቀበለች ድረስ እስካላመነችበት ድረስ በየትኛውም ነገር ደስተኛ አትሆንም። በየትኛውም ነገር ደስተኛ እስካልሆነች ደግሞ አንተ መቼም የማይሞላ የማይጠረቃ ፍላጎት አምሮት ለመሙላት ነው ማለት የምትዳክረው እድሜ ልክ የሚያሳዝነው ታዲያ ያንን ነገር ትዳክራለህ። አዘንዶ ዘይር አዘንዶ ዘዴ አዘንዶ ፊር ላይፍ የአባትህን ፈቃድ አልፈጸምክም። ውስጥ የሚጎተጉትህ አንድ ጥሪ ነበረ ላይክ ማሳካት ማድረስ ዳር ማድረስ የምትፈልገው እሱን አልፈጸምክም እኔት ግን ገና ለገና ያች የሁለት ልጆች እናት ደስተኛ ትሆናለች ብለህ ያልቆፈርከው ጉድጓድ ያልፈነቀልከው ድንጋይ የለም በስተመጨረሻም ደግሞ ብዙም ደስተኛ ሳትሆን እንደዛው ታረጃላችሁ አትሆንም ደስተኛ አትሆንም እሷ እሷ ደስተኛ መሆን አለመሆኗ ብቻ አይደለም የእሷ ደስተኛ ለመሆን የእሷ ደስታ የአንተ ኃላፊነት አይደለም አንተ ማድረግ የሚጠበቅብህን ማድረግ ያለብህን ማድረግ ስላለብህ ታደርገዋለህ። ደስተኛ መሆን አለመሆን የሷ ፋንታ ነው። ልጆችንም እንደዛው ነው የምታስተምራቸው። ልጆችንም እንደዛው ነው የምታስተምራቸው። ዛሬ ሴቶቻችን፣ እህቶቻችን ምንም ሳይጎልባቸው ደርሶ ብሶተኛ እየሆኑ እያደጉ ያሉት ቲክቶክ ላይ፣ ዩቱብ ላይ የምታያቸው ሴቶች ስንት ወላጆቻቸው ጥሩ ኑሮ አኑሯቸው ለቁም ነገር አብቅቷቸው ነገር ግን ብሶተኛ ነዝነዛ ወይም ደግሞ አልቃሻ ሆነው የምታያቸው እነዛን ልጆች እነዛን ሴቶች ሌላ ምንም አይደለም፣ ከኑሮ ጎሎባቸው አይደለም። ከልጅነታቸው ጀምሮ ባላቸው ነገር ደስተኛ መሆንን ስላልተማሩ ማንን ይከሳሉ? ለዚህ ደስተኛ አለመሆናቸው ወንዱን ይከሱታል። ምክንያቱም በተለያየ ሚዲያ፣ በተለያየ የትዳር ትምህርት፣ በተለያየ ቅድመ ጋብቻ ትምህርት ለእነሱ ደስታ ወንዱ ኃላፊነት አለበት ተብሎ ሰምተዋልና፣ አብረው ሰምተዋል፣ ከወንዱ ጋር፣ ከባላቸው ጋር አብረው ሰምተዋልና። እሷ ደስተኛ እንድትሆን አንተ አፈር ድሜ መጋጥ አለብህ ተብሎ ተነግሮታልና እሷም ይህንን ከእሱ ትጠብቃለችና ደስተኛ ሳትሆን ስትቀር ጊዜ ማንን ተጠያቂ ታደረጋለች? እሷ ላይ እሱን እሱን ተጠያቂ ታደረገዋለች። ስለዚህ ደስተኛ ባልሆነች ቁጥር፣ ደስተኛ ባልሆነችበት ጊዜ፣ ደስተኛ ባልሆነችበት ቦታ፣ ሁኔታ ሁሉ ለዛ ደስታ ማጣቷ ተጠያቂው ያ ባሏ ይሆናል ማለት ነው ለልጆቿ ሚኒሙም የምትነግራቸው ስለዚህ እነዛ ልጆቿ አድገው እነሱም ደስተኛ ሳይሆኑ ሲቀሩ ተጠያቂ የሚያደርጉት ያንኑ የፈረደበት ወንዱን ይሆናል ማለት ነው። በዚህ አጋጣሚ እንደው ይህንን ቪዲዮ የምትሰሙ እህቶቼ እባካችሁን፣ ነጋዴዎች እየተጫወቱባችሁ ነው። ለእናንተ ደስታ ከእናንተ በላይ ማንም ሊሰጣችሁ አይችልም። ከእናንተ በላይ ማንም ሊያስቀምጥላችሁ አይችልም። ባላችሁ የሚሰጣችሁ ነገር ብዛት አይደለም ባላችሁ የሚያሳያችሁ ህይወት ብዛት አይደለም። ላይፍ ስታይል ብዛት ወይም ደግሞ ጥራት አይደለም። እናንተ ባላችሁበት ህይወት ደስተኛ ነን ብላችሁ ካመናችሁ ደስተኛ ትሆናላችሁ። ካልሆናችሁ ግን መቼም ደስተኛ አትሆኑ፣ ምንም ብታገኙ፣ ምንም አይነት ህይወትን ብትኖሩ። እነዚህ ሸቃላ ነጋዴዎች ናቸው። ይሄ የትዳር አማካሪ፣ የትዳር መካሪ፣ የትዳር አስተማሪ ነን ባዮች፣ የትዳር አሰልጣኝ ነን ባዮች እናንተ ለራሳችሁ ህይወት ኃላፊነት ልትወስዱበት ሲገባ በባሎቻችሁ የሚያሳብቡ ባሎቻችሁ ላይ ከባሎቻችሁ እንድጠብቁ የሚያደርጉ ባሎቻችሁ የሚያስፈልጋችሁን ነገር ይሰጧችኋል፣ ያቀርቡላችኋል፣ እሱን ጠይቁ። በሰጧችሁ ነገር ደስተኛ መሆንና አለመሆን ግን የእናንተ ፋንታ ነው። አለበለዚያ ግን ብሶትን ትማራላችሁ፣ ብሶትን ለልጆቻችሁ ታስተምራላችሁ፣ ታወርሷቸዋላችሁ። በዚህም ደግሞ ትላንትና ከምናየው ከነበረው አያቶቻችን ቅድመ አያቶቻችን ከነበሩበት ይልቅ ቤተሰባችን እየፈረሰ ልጆቻችን እየተበተኑ ማህበረሰባችንም እንደዚሁ መቅኖ እያጣ ይቀጥላል። በምንም አይነት መልኩ እንደዚህ በምናፈርሰው ትዳርና ቤተሰብ በምንበትናቸው ልጆች የወደፊቱ ማህበረሰብ ተስፋ ማድረግ አንችልም። የወደፊቱ ማህበረሰብ ተስፋ ማድረግ አንችልም። ስለዚህ ባል የሚስቱ ደስታ ኃላፊነት የለበትም። ባል ለሚስቱ የሚያስፈልጋትን ነገር የማድረግ ግዴታ አለበት። ነገር ግን ሚስቱ በሰጣት ነገር ደስተኛ መሆንና ለመሆን የእሷ ፋንታ ሆኖ ሳለ፣ እሷ ደስተኛ ብትሆንም ባትሆንም ይሄ የእሱ ኃላፊነት ነው ተብሎ እሱ ተጠያቂ ሊደረግበት አይገባም። ይህንን ማወቅ አለብህ አንተ። ሴቷም ደግሞ እናንተም ሴቶቹ እህቶችም ደግሞ ይህንን መረዳት ያለባችሁ ባሎቻችሁ ሊሰጧችሁ የማይችሉትን ነገር ካላመጣችሁ ብላችሁ አታስጨንቋቸው። እሱም ደግሞ ደስታን ስጡን ብላችሁ ከቁስ ደስታን ከሁኔታ ደስታን እናገኛለን ብላችሁ ባሎቻችሁን አታስጨንቁ። ይህንን የማይረዱ ብዙ ወንዶች እናንተን የሚያስደስቱ እየመሰላቸው ዛሬ አንድ ነገር፣ ነገ አንድ ነገር፣ ከነገ ወዲያ አንድ ነገር፣ በሌላ ቀንም ሌላ ነገር፣ ያንን ነገር ለማሟላት ብዙ ሲዳክሩ ይኖራሉ። በእርግጠኝነት መናገር የሚቻለው ግን እናንተን ማስደሰት አይችሉም፣ ሳይችሉም ያልፋሉ። በዚህ ደግሞ እናንተ ብስጭታችሁ ይጨምራል፣ ብሶታችሁ ይጨምራል፣ መነጫነጫችሁ ይጨምራል፣ ማዘናችሁ ይጨምራል፣ መተከዛችሁ ይጨምራል እንጂ ምንም እንዴትም አርጋችሁ ብትነግሯቸው፣ ለባሎቻችሁ የእናንተ ደስታ እናንተ ላይ የሚያርፍ እንጂ ባሎቻችሁ ትከሻ ላይ ማረፍ የለበትም ወይም ደግሞ ሊያርፍ አይችልም። እንዲያርፍ ብታደርጉትም መሟላት አይችልም እንዲያርፍ ብታደርጉትም መሟላት አይችልም። ይህ በሆነበት ሁኔታ እናንተን ሳይሆን የእናንተን ደስታ ሳይሆን የአባቱን የፈጣሪውን ጥሪ የፈጣሪውን ዓላማ ዓላማው አድርጎ የተጠራበትን ሕይወት ለይቶና አውቆ ወደዛ ወደ ጽድቅ ወደ እውነት ወደ ፍትህ የሚሄድ ወንድን ማትረፍ ትችላላችሁ። ልጆችን ማሳደግ ትችላላችሁ። አለበለዚያ ግን ሴትን ሴትን የኑሮ ማዕከል ያደረገ ሴትን ዓላማው ያደረገ ሴቷ ጣዖት የሆነችበት ሴቷን ወደ ማምለክ የተጠጋ የሚኖረው ለሴቷ እንደሆነ የሚዘፍንና የሚያላዝን ደካማ አቅመ ቢስ ትውልድ እየፈጠርን ማህበረሰባችንም መቅኖ እያጣ ይቀጥላል። ይህንን አስተውሉት። የሚስት ደስታ የአንተ ኃላፊነት አይደለም። የሚስት ደስታ ያንተ ኃላፊነት አይደለም። ያንተ ኃላፊነት ለሚስትህ የሚያስፈልጋትን ነገር ማቅረብ ነው፣ መስጠት ነው። በሰጣት ነገር መደሰት እና አለመደሰት የእሷ ፋንታ ነው። እሷ አልተደሰተችም ተብሎ አንተ ተጠያቂ ልትደረግ አትችልም፣ አይገባምም። አንተም ራስህን እንደዚህ አድርገህ ተጠያቂ ማድረግ አትችልም። ካደረግከው ግን ከተፈጠርክለት ዓላማ መንገድህ ትርቅ አለ። እውነትን፣ ጽድቅን፣ ፍትህን መፈጸም አትችልም። መቼም የአባትህን ደስታም የአባትህን ፈቃድን መፈጸም አትችልም። ይህ ፍጹም ስህተት ነው። ለእህቶችም እንደዛው እንደነገርኳቸው፣ አይሆፕ ባለፈው አንድ ሁለት ልጆች ጠይቃችሁኛል፣ በተለይ አንደኛውን ጥያቄ የሚመልስ ይመስለኛል። እንግዲህ ከዚህ የበለጠ ደግሞ መብራራት የሚፈልግ ካለ ስፔሲፊካሊ፣ በተለይ ይሄኛው ቦታ ላይ ተብሎ ቢነገረኝ ደስ ይለኛል፣ የበለጠ የገባኝን ያክል እንዳወጣው ማለት ነው። ከዛ ባሻገር ለዛሬው ቪዲዮ አዘጋጆት ይህንን ነው። በርታ ልኝ ወንድም አለም